በእንትን ታምናለህ እንደ ብዙ ሶሻል ሚዲያ ላይ ኦር ሜንስትሪም ላይ ምናምን ስትሰራ በጣም በታየህ ቁጥር የኢቪል አይ የሚባለውን ላይክ መጥፎ አይን ያርፍብህና ያለህን ነገር ሊያስቀማህ ይችላል፣ ኦር መጥፎ አይነት ሲትዌሽን ውስጥ ልገባ ትችላለህ የሚባል እንትን አለ። እኔ አምንበታል። እውነት ለመናገር አምንበታለው። ኢነሴንስ ኦፍ በጣም ብዙ ነገሮችን ፐብሊክ ማድረግ ልክ ነው ብዬ አላ ሰርተን ነገሮች ፕራይቬት መሆን ያለባቸው ነገሮች አሉ። ምክንያቱም አይን የበዛበት ነገር ልክ ስላልሆነ ማለት ነው። አንተ ያ ኦፒኒየንህ ምንድን ነው? ለምሳሌ የአንተ ግሬተር ማግኒቱድ ስላለው አንደኛ ብቻህን ነጥረ ትወጣለህ፣ ፕላስ ያደክበት ትራጀክተሪ በጣም እንትን ስለሆነ ማለት ነው። ምንድን ነው ያለ አስተሳሰብ ስለዩ ላይ እንዴት ነው ታዩ? ለምሳሌ እኔ መታየት ነው ወይስ ቤተሰብ ማሳየት፣ ነገሮችን ሼር ማድረግ ሶሻል ሚዲያ ከመሆኑ አንጻር ሁሌ ኮንቴንት ቡት አውት ማድረግ አለብ። የአንተን ሪኳየር ያደርጋል። ያ ማለት አንተ ሰው ፊት ትቆማለህ ማለት ነው። ሶ ፒፕል ሁሌ ሲያዩክ መጥፎ እንትን ይኖረዋል። ገብቶሃል። እኔ አይነት ቅናት፣ ቅናት ነው የሚባለው ፊዚካሊ ኢቭል አይ ማለት እሱ ሲቀርብ ነው ወይስ እሱም ሞር ሼር ባረክ ቁጥር አሁን ስለ ራሱ በደንብ በተናገረ ቁጥር ስለራስህን ባወራህ ቁጥር አንተን በታየው ሌት ሴ አታታይ አሁን ለምሳሌ ድንቅልሽ ምናምን ብቻ ነው የምትሠራው። እሺ ሲ ፒፕል ለእስዊም በጣም ብዙ ብር ሜክ እያደረክ እንደሆነ ገባህ። ያ እራሱ መጥፋዬን ውስጥ ይከተማ ገባህ። ሪሌሽንሽፕህን ሌት ሴ ሜሪጅህን ሼር ባረክ ቁጥር እሱም ሌላ አስፔክት አለው ገባህ። ኮንቴንት ላይ ከሠራህ ደግሞ ሶሻል ሚዲያ ሜንስትሪም ላይ ከሠራህ ደግሞ ሁሌ ሪኳይድ ይደረግባል። ይገባ ሶ ዘሞሪ ፑታት ዘሞሪ ያ አይን ውስጥ ትገባለህ የሚል አሰምፕሽን አለ። እኔ ሶሻል ሚዲያውን ለግሌ ገንዘብ ከማግኘት ባሻገር ደግሞ አምላኬን የማገለግልበት መሳሪያ እንደሆነ አውቃለሁ። እግዚአብሔርን የማገለግልበት መሳሪያ ነው ይሄ ሶሻል ሚዲያ። ስለዚህ እሱን ስለማገለግል ይጠብቀኛል እሱ ብያምናለሁ። ሁልጊዜ እኔ ብዙ ስህተቶች ይሰራሉ እንዳልሽው ማለት ነው። ብዙ ምቀኛ የሚያስነሳ ነገር ሊኖረኝ ይችላል። ክፉ ነገር ዓለም ላይ የለም አንልም። አለ ክፋትና በጎነት አለ አረ እዚህ ዓለም ላይ እግዚአብሔር ቅዱስ አምላካችን እግዚአብሔር እንዳለ ሁሉ ክፉ ነገሮች ደግሞ አሉ። ግን ያው መዝሙረ ዳዊት ጸሎት ላይ ሁልጊዜ ያለው ነገር በቃ ክፉን ጠላቶች ማን ነው እግዚአብሔር ይጠብቃል። አስር ሺውን በቀኝ እልፉን በግራ ይጥልልሃል፣ ክፉ አይነካህም ምናምን የሚሉ ጸሎቶች አሉ እና እግዚአብሔር ለዓላማው ሲል ለዓላማው ሲል ብቻ አይደለም፣ ልጁ ስለሆንኩ ደካማ ስለሆንኩኝ ስለማልችል ይጠብቀኛል ብዬ አምናለሁ። እኔ አንድ ጊዜ በጣም በሳል ኤዲተር ለቀቀብኝ ስራ። በጣም በቃ ጥሩ አቅም ያለው ኤዲተር ሲለቅብኝ፣ እግዚአብሔር ወይ በቃ እኔ ሚዲያውን አንተን እንደማገለግልበት ታውቃለህ፣ ስለዚህ በቃ ለአንተ ለዓላማ ስትል ኤዲተር ስጠኝ ነው ያልኩት። ገብቶሻል? በዚህ ደረጃ እኔ ሚዲያውን ምሰራውን ነገር በሙሉ ለእግዚአብሔር ክብርና እግዚአብሔርን ለማገልገል ለመጠቀም እሞክራለሁ። ያው አስመሳይ ነኝ ብዙ ነገር ፋውሎች አሉኝ፣ እስቲል ግን ውስጤ ግን ጄኒዩን ግን በዛ አምናለሁ። እግዚአብሔርም ማገልገል አለበት። ይሄ ሚዲያ ካላገለገለ እንደሚወድቅ አውቀዋለሁ። እኔም አቅሜ ምንም ከትቢያ ስለሆነ ያነሳኝ ምንም የኔ የምለው እውቀት ስለሌለኝ እዚህ ስላደረሰኝ ማገልገል ግዴታ ይሄ ነው ያን የሚጠብቀኝ ብዬ ነው የማምነው። እግዚአብሔር የሚጠብቀኝ አይተኛም፣ አያንቀላፋም ይላል አደለ። በቃ እግዚአብሔር ከነ ኃጢአቴም ከነ ድክመቴም እንዲጠብቀኝ ለምነዋለሁ። ይጠብቀኛል ከፍ ያደርገኛል። አይኔ እያየ ማለት ነው፣ ትልቅ ደረጃ ያደርሰኛል። እኔ ንጹህ ስለሆንኩ ወንኩ አደለም፣ ጻድቅ ስለሆንኩ ወንኩ አደለም፣ ጎበዝ ስለሆንኩ ወንኩ አደለም፣ ስለማገለግለውም አይደለም፣ ልጁ ስለሆንኩ ይጠብቀኛል። ያንም በመተማመን ነው የምኖረው እና እና እኔ ደግሞ ማርከስም ትችላለሽ። ነገሮችን ፐብሊክ ባወጣሽ ቁጥር ይረክስና፣ ያ ነገር በቃ ይፋ መሆን ያቆማል። አይደለ አሁን እሸቱ በስንት ሚሊዮን ብር ያገኛል? ቤተሰቦች የራሱ እዚህ ሚዲያ ላይ አይተው አንተ እንደዚህ ነው እንደምትሰራው ምናምን አይደለም እንደዛ አይደለም የምሰራው ሚዲያ ላይ እንደሚባለው አይደለም የሚቀጥለው ወር ደሞዝ የለኝም ለሰራተኞች ይሄ ወር በሆነ ምክንያት ስራ ቢቆም ኔክስት መንት ደሞዝ ላይኖረኝ ይችላል ሪያሊቲው ያ ነው ያንን ሳወራው ሳወራው እየረከሰ መጣ በቃ ሰው ሲያወራው ሲያወራው እኔ እየወጣሁ ሚዲያ ላይ ደግሞ አጋልጣለሁ ራሴን ገባሽ የሆነ ጊዜ የወጣውና የምነዳው መኪና እኮ ብድር ነው አልኩ ባንኩ የሆነ ቀን ባቆም ይወስደዋል አልኩኝ እኔ ኢጎዬን ምናምን መገንባቱን ትቼ ሪያሊቲ ያከሸ